ቀይ ባህር የሚልቀው የኢትዮጵያን የነዳጅ ሀብት ምን ዋጠው? ኦጋዴን ነዳጅ የመረረው እውነት እውን? ኢትዮጵያ በነዳጇ ተስፋ ቆረጠች? በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ድፍድፍ ነዳጅ ማምረት ስራ በተሳካ ሁኔታ ተጀምሯል። በኦጋዴን የተገኘው የኢትዮጵያ ተስፋ አሁንም እንደተቀበረ ዘልቋል። የባሱኑ ከሰሞኑ የነዳጅ ኤክስፖርት ተሰረዘ የሚል ጉዳይ መነጋገሪያ ሆኗል። ለእልፍ ዓመታት አገራችን አግራችን ስለወጣላት ነዳጅ ስትሰማ ህዝቦቿ ጥቁር ወር ቆጥቶላችኋል ከዚህ በኋላ ድህነት ታሪክ ሊሆን ነው ሲባሉ ኖረዋል። በኦጋዴን የተገኘው ነዳጅ ታዲያ አገሪቱን በሀብት የሚያንቆጠቁጥ እልፍ የስራ ዕድሎችን የሚፈጥር እንዲሁም የነዳጅ ዋጋን የሚቀንስና ኢትዮጵያ ለነዳጅ የምታወጣውን ቢሊዮን ዶላሮች የሚያስቀር ነበር። ነገሩ ግን ነበር ሆነ። በእርግጥ አሁን የተስፋው ጭላንጭል አልጠፋም። የኦጋዴን ነዳጅ ነገር በየዘመናቱ እየተነሳ የመንግስታቱንም የህዝቡንም ልብ እየሰቀልና እያጓጓ እስካሁን ዘልቋል። የኦጋዴን ነዳጅ ለአካባቢው ትምህርት ቤት ይገነባል፣ ሆስፒታል ያንጻል፣ መንገድ ይጠርጋል፣ ከዛም አልፎ ኢትዮጵያን ነፃ ያወጣል ቢባልም ፍየል ወዲያ ቅዝምዝም ወዲህ ሆኖ ቀርቷል። እስካሁን አንድም የነዳጅ ጠብታ ወጥቶ አልተሸጠም። አዲስ አገልግል ታዲያ የኦጋዴን ነዳጅ ለምን ተቀብሮ ቀረ? የተስፋው ቃልስ ምን ዋጣው? የተከሰተውስ ምንድነው? መፍትሄውስ? የሚሉትን ጥያቄዎች ሊመልስ ጥንቅቅ ያለ ጥንቅር ይዞ ተመልሷል። አብራችሁን ቆዩ። ነፃ አውጪ ናፋቂው የኦጋዴን የነዳጅ ሀብት ምን ያህል ነው? በቀደመው ዘመን ማለትም በደርግ ጊዜ በኦጋዴን ነዳጅ መገኘቱን መንግስቱ ይሰማሉ። ታዲያ ፕሬዚዳንቱ በፍጥነት ከዳማስ ከኦጋዴን ሲጋራ እንዳይጨስ ከለከሉ ይሏቸዋል። በእርግጥ ነገሩ ቀልድ ሊሆን ይችላል። የኦጋዴን የነዳጅ ሀብት ግን መኖሩ ራሱ ከታወቀ ክፍለ ዘመንን ያስቆጠረ ድንቅ ሀብት ነው። ኦጋዴን በሶማሌ ክልል የሚገኝ ግዙፍና ደረቅ ቦታ ሲሆን ስፋቱ ከሀገረ ጀርመን እኩል ነው። በ2014 በወቅቱ ኢንጂነር ታከለ ኡማ የማዕድን ሚኒስትር በነበሩበት ወቅት በኢትዮጵያ ደቡብ ምስራቅ ክፍል ኦጋዴን ቤዚን ያለው የተፈጥሮ ነዳጅ ክምችት 7 ትሪሊዮን ጫማ ጥልቀት እንዳለውና ከ2 ቢሊዮን በርሜል በላይ ድፍድፍ ነዳጅ እንደሚወጣው በጥናት ተረጋግጦ ነበር። በኦጋዴን ቤዚን ያለው ነዳጅና የተፈጥሮ ጋዝ ሀብት ክምችትና የኢኮኖሚ አዋጭነት ጥናት ለማድረግ መጋቢት 2014 ዓ ም ከማዕድን ሚኒስትር ጋር ውል ገብቶ የነበረው የአሜሪካው ኔዘርላንድ ስዌልስ ኤንድ አሶሴሽን ኢንክ ኩባንያ ነበር። ጥናቱን ያደር ወቅቱ ታዲያ በኢትዮጵያ የመጀመሪያ በነበረው በዚያ ጥናት ከዚህ ቀደም ከ2 እስከ 3 ትሪሊዮን ጫማ ጥልቀት እንደሚኖረው ሲገመት የነበረው የኦጋዴን ቤዚን የተፈጥሮ ነዳጅ ክምችት በ2 እና 3 እጥፍ የጨመረ ሆኖ ተገኝቶ ነበር። በጊዜው አነጋጋሪ የነበረው ነገር ከዚህ ቀደም የነበሩ ኩባንያዎች ምን ያክል ክምችት እንዳለ አይነግሩንም ነበር በማለት ሚኒስትሩ መናገራቸው ነው። ምን ያክል እንዳለን የወደፊት እጣፈንታችን ሊወስን የሚችል የሀገራችን ኢኮኖሚ እድገት ሊወስን የሚችል አንዱ የኢኮኖሚ ዋልታ ሆኖ የመጣው የተፈጥሮ ጋዝ ለሀገር ምርትና ለውጭ ንግድ የምንጠቀምበት አሁን ትልቁ ስራ ተጀምሯል። በቅርቡ ደግሞ እንደገና በተደረገ የተሻሻለ ጥናት በኦጋዴን ከ21 ቢሊዮን ሜትር ኪቢክ በላይ የተፈጥሮ ጋዝ መኖሩ ተረጋግጧል። በአዲሱ ዳሳ ታዲያ 21 ቢሊዮን 336 ሚሊዮን ኪቢክ ሜትር የተፈጥሮ ጋዝ እንዳለ መረጋገጡን የማዕድን ሚኒስቴር አስታውቋል። ዳሳው ደግሞ የተካሄደው የተለያዩ 19 ጉድጓዶችን በመቆፈር ነው። በእርግጥ ኦጋዴን ዋነኛ ነዳጅ ክምችት ያለበት ቦታው ነው እንጂ ከሱ በተጨማሪም በኢትዮጵያ በስድስት ቦታዎች ላይ ነዳጅና የተፈጥሮ ጋዝ አለ። ከነዚህ ቦታዎች መካከልም ኦጋዴን፣ መቀሌ፣ መተማ፣ ደቡብ ኦሞ እንዲሁም ጋምቤላ አካባቢዎች በዋናነት ተጠቃሽ ናቸው። በኦጋዴን የተገኘ ነዳጅ አብ ታዲያ እጅግ ግዙፍ የነዳጅ ታንከር እንደሆነ ቁጠው ታንከሩ ማለት ደግሞ ኢትዮጵያን ለእልፍ አመታት ወጥሮ የሚይዝ እና የነዳጅ ፍላጎቷን የሚሸፍን ማለት ነው። አጥኚዎቹ ድርጅቶች የትኞቹ ናቸው? ምን ያህልስ ታማኝ ናቸው? የአካባቢው ህዝቦች የነዳጅ ምልክት ማየት የጀመሩት በ1800 አካባቢ ነበር። ታዲያ በጣም ቆይቶ በ1970ዎቹ አንድ የአሜሪካ ድርጅት በትክክል ነዳጅ መኖሩን አረጋገጠ። የተገኘበት ቦታ ደግሞ ካሉብና ሃይላላ ነበሩ። በ1980ዎቹ ደግሞ የሩሲያ ድርጅቶች ቀጠናውን ወረውት ነበር። በፈረንጆቹ 2018 ደግሞ የቻይናው ፖሊጂሴል ኩባንያ በቢሊዮን ዶላሮች መድቦ እያጠና የነበረ ቢሆንም ነገሩ ግን ከኢትዮጵያ ተቃራኒ ሄደና ጥቅመውን የማያስጠብቅ ነበር። የቻይናው ፖሊጂሴል ኩባንያ በኦጋደን የነዳጅ ልማት ላይ የፈጠረው መጓተት በተከሰተበት ወቅት ታዲያ ወደ መቋጫው የተቃረበው የቤጂንግና ዋሽንግተን ቀጠናዊ ትንቅንቅ መጠነ ጡዘት ላይ የደረሰበት ሰሞን ነበር። የማዕድን ሚኒስትር የነዳጅና ኦጋዴን የሚገኘው የተፈጥሮ ሀብቱ ምርመራና የምርት ሂደቱን አልፎ ለገበያ የሚቀርብበት ደረጃ ላይ ቢደርስም ኩባንያው ባጋጠመው ውስጣዊና ዓለም አቀፍ ቀውስ ምክንያት ምርቱን ወደ ገበያ ሳይቀርብ ቀረ፣ ረጅም ጊዜም አልፎታል በማለት ገልጾት ነበር። ይህን ተከትሎም የ2014 በጀት ዓመት አጋማሽ ላይ የነዳጅና የተፈጥሮ ጋዝ ስምምነት ከሌላ ዓለም አቀፍ ኩባንያ ጋር ተፈራርሞ ነበር። ማዕድን ሚኒስትር ስምምነቱን የተፈራረመው ኔዘርላንድ ስዌድን ዳስሽን ኩባንያ ጋር ሲሆን ጊዜውም መጋቢት 13 2014 ላይ ነው። በስምምነቱ የአሜሪካው ኩባንያ በኦጋዴን አካባቢ 3500 ስኩዌር ኪሎ ሜትር ስፋት ላይ የተሰሩ የፍለጋና የጥናት ውጤቶችን መነሻ በማድረግ በአካባቢው ያለውን የነዳጅና የተፈጥሮ ጋዝ ሀብት መጠን የማሳወቅና ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማካሄድ የሚያስችለው የነበረ ሲሆን ይህን ተከትሎ ከቻይናው ፖሊጂሲኤል ጋር የነበረው ውል ማቋረጡን የማዕድን ሚኒስትር ይፋ ያደረገው በኢትዮጵያ አዲስ ዓመት ወርሃ መስከረም ላይ ነበረ። የቻይናው ፖሊ ጂሲኤል ጂሲ ፖሊ በሚለው ስሙ በስፋት ይታወቃል። በወቅቱ ታዲያ ከአሜሪካ ጥርስ የከተተው አንድ ጉዳይ ይህ ግዙፍ ኩባንያ በተለይም ፖሊ ሲልከን በሚባሉ የሶላር መሳሪያዎችን በማምራት በግዝፈቱ ከዓለም ሁለተኛ ነው። አሜሪካ ምርቱን በገፍት ሸምተዋል። ሻጪ ደግሞ ቻይና ናት። በቀደመው በዘመነ ትራምፕ በነበረው የንግድ ጦርነት ወቅት ምርቱ ለዋሽንግተን አስፈላጊ ስለሆነ ፖሊሲ ልከን ለሚያምርቱ የቻይና ኩባንያዎች የታክስ ጫና እርምጃው በተለየ እንዲነሳላቸው ለማድረግ ተገደው ነው። ምክንያቱም ቻይና የዓለማችንን ዘጠና በመቶ ፖሊሲ ልከንን የምርት ሂደት ቫሊዩ ቼይን የተቆጣጠረች ሀገር ነው። በምርት ረገድ ደግሞ 50 በመቶ በቻይና ፋብሪካዎች የሚቀርብ ነው። አሜሪካ ከቻይና ጥገኝነት ለመላቀቅ በሰፊው ኢንቨስት ለማድረግ ብትሞክርም በሶላር ምርቶች በኩል ያሳካችው 40 በመቶ እንኳን በወጉ ያልደረሰ ነው። በዚህ ላይ የቻይና መንግስት ለዘርፉ ባመቻቻቸው ልዩ ሕግ በሀገሪቱ ውስጥ ምርቱ በርካሽ እንዲመረት ሆኗል። በዓለም አቀፍ ገበያም እስከ 40 በመቶ የዋጋ ቅናሽ አለው። በዚህ የተነሳም አሜሪካ ቻይናን መገዳደርም ሆነ ከጥገኝነት ለመላቀቅ አልተቻላትም ነበር። ይሁንና የወቅቱ የባይደን አስተዳደር ዥንጃንግ ፕሮዳክሽን ኤንድ ኮንስትራክሽን ኮርፖሬሽን ወይም ኤክስፒሲስ የተባለ ኩባንያን ከማዕቀብ ዝርዝር ውስጥ አስገብቶት ነበር። ኩባንያው ጨርቃ ጨርቅ ላይ የተሰማራ ሲሆን ጉልበት ብዝበዛ በሚል ነው ዋሽንግተን ለእርምጃዋ መነሾ ነው ያለችው። ታዲያ የዚህ ኩባንያ ከፍተኛ ድርሻ የጂሲኤል ፖሊ ነው። ጉዳዩ ከዛ ይጀምራል ማለት ነው። በሌላ በኩል ፖሊ ጂሲኤል በኦጋዴን ከተሰማራ ጀምሮ ሶማሊላንድ ስትቃወሙ ቆይታለች። ለአብነትም የጤና ጉዳት አመጣብን፣ ቻይና አላግባብ እየተስፋፋሽ ነው የሚሉ ዘመቻዎቿን መጥቀስ ይቻላል። የሶማሌላንድ ዋነኛ ምክንያቷ ግን ከሶማሊያ ጋር ካለባት ሽኩቻ የመነጨ ነው። በቻይና አካሄድ ስትበሳጭ ለታይዋን እውቅና በመስጠት ለቤጂንግ ምላሿን አሳይታ ነበር። በሶማሊያ ክልል የተፈጥሮ ጋዝ ልማት ያዘገየው የፖሊጂሴል ኩባንያ 2 ቢሊዮን ዶላር ማስተማመኛ እንዲያቀርብ የታዘዘው በ2013 ጥቅምት 2013 ነበር። ይህንን ተከትሎ ኩባንያው የተፈጥሮ ጋዙን ለማልማት ጥረት እያደረገ እንደሚገኝ የሚገልጽ ዝርዝር ለማዕድን ሚኒስትር ማስገባቱ በወቅቱ የተዘገበ ሲሆን ባቀረበው መረጃ ላይ ግን ማዕድን ሚኒስትር ኩባንያውን መተማመን እንዳልቻለ፣ እንዲሁም በድርጅቱ ላይ እርግጠኛ እንዳልሆነ ተናግረው ነበር። በፖሊ ጂሴል ኩባንያ የተፈጠረው መጓተት አሳሳቢነት እንደተጠበቀው ነው። የጂኦፖለቲካ ጥልፍልፍ ዙሪያውን እያንዣበበ መሆኑ ሲጨመርበት በእርግጥም ቆም ማለትን የሚጠይቅ ፈታኝ የሚባል ነበር። ኩባንያው ለቻይናም ለዓለምም ግዙፍ መሆኑ ብቻ ሳይሆን በቤጂንግና ዋሽንግተን የንግድ ጦርነት ዝርዝር ውስጥ የነበረ መሆኑም ለተመሳሳይ የኔንዳጅ ዘይትና ጋዝ በየዓመቱ መሸጥ ብንችል እንኳን በአመት ከ2 እስከ 7 ቢሊዮን ዶላር ማግኘት እንችል ነበር። ይሄ ረብጣ ገንዘብ ደግሞ በየዓመቱ ለነዳጅ የምናወጣውን 5 ቢሊዮን ዶላር በማስቀረት ገንዘቡ ትምህርት ቤቶች እንዲገነቡበት ክሊኒኮች፣ እና መንገዶች እንዲሰሩበት ማድረግ ይችላል። ነዳጁ ያለን ለምን መጠቀም አቃተን? ኦጋዴን ብዙ ችግሮች የተፈራረቀበት አካባቢ ነው። እናም ለነዳጁ አለመውጣት የአካባቢው ለብዙ ዓመታት የዘለቀው ጥረት ከፍተኛ አስተዋጽኦ አለው። ወደ 1977 ስንመለስ ዚያድ ባሬ ኢትዮጵያን ሲያጠቃ በመጀመሪያ የዘለቀውና የወረረው ኦጋዴንን ነበር። ጦርነቱም የሚታወቀው የኦጋዴን ጦርነት በሚል ሲሆን በጊዜው እልፍ ሰዎች ያለቁበት አሰቃቂ ጦርነት ነበር። እናም ከዛን ጊዜ ጀምሮ የአካባቢው ማህበረሰብ የኢትዮጵያ መንግስት ስለኛ አይጨነቅም ብሎ ያስባል። በዚህ የተነሳ ታዲያ በ1984 በፈረንጆቹ የኦጋዴን ነፃ አውጪ ግንባር የሚል የታጠቀ ቡድን በአካባቢው ተመሰረተ። ከዛም የኦጋዴን ሀብት ለኦጋዴን የሚል ሀሳብ በማስተጋባት ተያያዘው። ሀብት ማለት ነዳጅ ማለት። በ2007 ታዲያ የኦጋዴን ነፃ አውጪ ግንባር ታጣቂዎች በአቦሌ የሚገኘውን የቻይና የነዳጅ ፈላጊ ድርጅት በማጥቃት ከ74 በላይ ሰራተኞችን ገደሉ። በጊዜው ድርጊቱ ያለኛ ፍቃድ የኦጋዴን ነዳጅ ማንም አይነካውም የሚል ምልክት አስተጋባ። ጠቅላይ ሚኒስትር አብይ ሲመጡ ግን ከኦብነግ ጋር ባደረጉት ስምምነት ነገሩ ጋብ ብሎ ነበር። ለዛም ነበር እንደ አዲስ የነዳጅ ማውጣት ዜናዎች በተደጋጋሚ ሲሰሙ የነበረው ነው። ነገር ግን እስካሁን በአካባቢ የዘለቀ አንድ ትልቅ እንቅፋት አለ። መንግስትን ያለማመን ጉዳይና ነዳጁ ቢወጣም ለእኛ አይጠቅመንም። ይህ ብቻ ሳይሆን የነዳጅ ማውጣቱ ሂደት ጤናችንን እየጎዳን ነው የሚል እሳቤ። በእርግጥ ሁለተኛው እውነት አለው። የነዳጅ ማውጫዎቹ የሚፈጥሩት የጤና እክል ምንድን ነው? በሂላላ አንድ የነዳጅ ማውጫና መፈተሻ ድርጅት አለ። እዛ አካባቢ ደግሞ የተወሰኑ ሰዎች ይኖራሉ። ከነሱ መካከል የ23 ዓመቱ ካድር አብዲ አንዱ ነው። እናም ከድር አፍንጫዎቹ ይደማሉ፣ አይኖቹ ቢጫ መልክ ይዛሉ፣ ተደጋጋሚ የሆድ ህመም ይገጥመዋል። የአካባቢው ማህበረሰብ ደግሞ የሁሉም ህመም አካባቢው ላይ የመጣው የነዳጅ ማውጫ ድርጅቶቹ ውሃችንን እየመረዙብን ስለሆነ ነው ይላሉ። መንግስት ግን አይ ነገሩ ከእውነት የራቀ ነው፣ በዘፈቀደ የሚሰራ ነገር የለም ይላል። በዚህ የተማረሩ የአካባቢው ሰዎች አካባቢውን ለቀው ለሜድ ይገደዳሉ። የሚለቁበት ደግሞ ትክክለኛውን ካሳ ኦጋዴን በመሰረቱ ለመኖር የማይመች ንጹህ ውሃና ሳር የሌለው በመሆኑም ለመኖር ለአርብቶ አደሮች በጣም አስቸጋሪ አካባቢ ነው። ጭራሽ እንደተባለው የነዳጅ ማውጫዎቹ አካባቢውን ከጎዱት ደግሞ የበለጠ ለመኖር የማይመች ያደርገዋል። በ2023 የወጣ የዩናይትድ ኔሽንስ ሪፖርት እንደሚያሳየው ከሆነ መጥፎ የነዳጅ ማውጣት ስርዓት ንጹህ ውሃንና መሬትን ሊጎዳ ይችላል። ይሄ ደግሞ ለነዋሪዎችና ለእንስቶቻቸው ትልቅ ፈተና ይሆናቸዋል ይላል። ነዳጁን ማውጣት ለምን ከባድ ሆነ? ረጅም ዓመታት ብዙ ድርጅቶች ነዳጅን ለማውጣት መጡ ሄዱ፣ ምንም አዲስ ነገር አልተፈጠረም። በ21 እንኳን የቻይና ፖሊጂ ሴል በአራት ቢሊዮን ዶላር ወደ ጅቡቲ የነዳጅ ማስተላለፊያ ሊሰራ ነው ብሎ ነበር፣ ግን ምንም የለም። ታዲያ ነዳጁን ለማውጣት ከባድ ያደረጉት ጥቂት ነገሮች አሉ። አንደኛው የነዳጅ አውጭ ድርጅቶች ወደ ቦታ ለመሄድ ከፍተኛ ሆነ የጥበቃ ፍራቻ አለባቸው። ደህንነታችን በማይጠበቅበት ሁኔታ ቢሊዮኖች አናፈስም ይላሉ። ሌላኛው በኦጋዴን እጅግ አስቸጋሪ መንገዶች ያሉ ሲሆን የነዳጅ ማስተላለፊያ ለመገንባት እጅግ ከባድና ውስብስብ ያደርገዋል። በተጨማሪም የአካባቢው ማህበረሰብ ቁጣ ሌላው ተጨማሪ እክል ሲሆን በ2019 መንግስት ከነዳጁ ላይ ድርሻ ለመስጠት ተስማምቶ ነበር። የተሳሳቱ የነዳጅ አውጪ ካምፓኒዎች ደግሞ ለረጅም ዓመት እክል ሲፈጥሩ ቆይተዋል። አሁን ግን ኢትዮጵያ የአሜሪካ ድርጅቶች አስገብታለች። ነገሮችም ጥሩ እየሄዱ ይመስላል። ጎረቤት ሀገር ሶማሊያም በአንድም በሌላም መልኩ እጇን የምታስገባበት ሁነት ነው። የኦጋዴን ነዳጅ እንዴት ነዳጁን ያለምንም ምክልና ተቃርኖ መጠቀም ይቻላል? አሁንም ቢሆን የኦጋዴን ነዳጅ ላይ ተስፋ አለ። 2011 ከውብነት ጋር የተስማመው መንግስት በጊዜው ጥሩ እርምጃ ተራምዷል። አዲሱ የመንግስት የኢኮኖሚ ፖሊሲ ደግሞ ወደ ነዳጅ ማዘንበሉ ነገሩን የተሻለ አድርጎታል። መንግስት ታዲያ እነዚህን ማድረግ ከቻለ የውጋዴን ነዳጅ ነገር እስከ መጨረሻው መፍታት ይችላል። የመጀመሪያው ነገር ለአካባቢው ሰዎች ከነዳጁ ድርሻ መስጠት ሲሆን ይህም የስራ ዕድል መፍጠርን፣ ትምህርት ቤት መገንባትን፣ ክሊኒክ መስራትን ይጨምራል። ከዚህ በተጨማሪ የአካባቢውን ጤንነት ከብክለት መጠበቅ ትልቁ የቤት ስራ ነው። ጥሩ የነዳጅ አውጪ ድርጅቶችን መምረጥም ነገሩን ቀልል ለማድረግ ይችላል። በተጨማሪም ደግሞ መንገዶችን መገንባትና የአካባቢውን ደህንነት መጠበቅ ለድርጅቶቹ ትልቅ ተነሳሽነት መፍጠር ይችላል። የኢትዮጵያ ትልቅ ዕድል በኦጋዴን ነው። ምናልባት ወደፊት የነዳጅ ጉዳይ እውን ከሆነ ለነዳጅ በዓመት የሚወጣው ብዙ ቢሊዮን ዶላር ድኖ ተጨማሪ ገቢ ማስገኘት ይችል ነበር። ከ10 እስከ 50 የስራ እድሎችን ደግሞ ይፈጥር ነበር። ኬንያ በቱርካና በተመሳሳይ መልኩ ከማህበረሰቡ ጋር ተባብራ በሰራችውና በዋጣት መንገድ ብንሄድ እኛም የነዳጁን ነገር ማሸነፋችን አይቀርም። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ